ሰባ ተስፋ ይባላለው የመጣውት ከወላይታ ሶዶ ነው የመጣውት። ጌታ ስሙ የተባረከ ይሁን። ይሄን እድል ስለሰጣችሁ አገልጋዮችን በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ቀኑ ባልሆነ ሰዓት ለኔ ቻንስ ሰጣችኋል። ጌታ ይባርካችሁ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ከነብይ ሄኖክ ጋር አለ እሱ ሲያገለግል እኔ የምሰራበት ቦታ ከሶዶ ወደ ትንሽ ወደ ወረዳ ነው የምሰራው፣ ጉኑሎ ነው የሚባልበት አስተማሪ ነኝ። እየሰራው ቻናል እየከፈትኩ አያለሁ፣ የእሱን ሳይ፣ አንድ ቀን ከስራ መጥቼ ድክመ ቁጭ ብያለሁ። ቁጭ ብዬ እያለ ትልቅ ሻንጣ እንዲይዘው ከማትፈልጉበት ሀገር ውጡ፣ በቃ ከዚህ ሰዓት ምናምን እያለ ባለፈው አመት ከዚህ ከማትፈልገውበት ሀገር ውጡ እያለ ሻንጣውን እየጎተተ ነበር። እኔም ሮጬ ይዤ ቦርሳዬን እንዲ ይዤ በኢየሱስም ወጥቼ አለው። ከጉኑ ነው ወጥቼ አለው ያልኩህ። ወደ ውጭ ወጣሁኝ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። አሜን። ጌታ በጣም መረዳኝ። ዲ ቢ ሞልቼ ነበር። ላሰብኩትን እንደዛ ብዬ ተቀበልኩኝ። በቃ ወጥቻለሁ ብዬ ተሰናበትኩ። በኢየሱስም ብዬ ተሰናብቼ ሳላስብ ከቆየው በኋላ ዲ ቢ ወረቀት ምናምን ሳይ ዲቪ ደርሶኛል። ኢየሱስ በእሱ ቃል ነው የሆነው። እውነት ሸንጣውን ይዤ ወጣሁ። በቃ ከዚያ ሀገር ከየት ሀገር ስሙ ምንድን ነው? ጉኑሎ ይባላል። ከጉኑሎ ነው ኢየሱስ፣ መንፈሱን ሀገሩን በጣም ይጠላ ነበር። ሀገሩን በጣም ይጠላ ነበር። መንፈሱ ይጨነቃለሁ። በቃ ወጣለሁ በጌታ አውጣኝ አውጣኝ ሁሌ እያልኩ እንጸልያለሁ። ስራ ሲያዝ አለው የት ሲያዝ አለው። ከዛም በኋላ ያም ቀን በቃ ወጣሁኝ ቃሉን ተቀበልኩኝ። ከእዛም በኋላ ዲቪ መጣልኝ። ኦኬ እስከመጣ ድረስ ቻናል እየነካሁ በኢየሱስ ሆነልኝ እያልኩ ብዙ ነገር እንዲህ ሆነልኝ እያልኩ ቆይቶ ኦኬ መጣ። ከመጣ በኋላ ወደዚህ ከመጣ በኋላ እኔ ቦታ ምናምን ብዙም አላውቅም። ጓደኛዬ ናት አሁንም ያመጣችው ጌታ እግዚአብሔር ይባርካት። በራሷ መኪና ይዛኝ መታ። አሁን ቦታውን አሳይተኛለች እና ፕሮሰስ ብዙ ፕሮሰስ አሁን ማይቻል ነገር ዶክመንት ምናምን ማይቻል ነገር በቃ እምቢ ካሉ በኋላ እሺ አምጪ አምጪ ብሎ ይመታለሁ። ማይቻል ነገር ኢየሱስ በቃ ፕሮሰስ ምናምን ሳደርግ አትገቢ ምናምን ያሉበት ቦታ ተወያይቶ እንደገና ያዝገቡኛል። እሺ እንደዛ እያደረጉ እያደረጉ እያደረጉ እስካሁን ድረስ ሁሉንም ነገር አስገብቼ ሜዲካል ሁሉ አስገብቼ ዶክመንት አስገብቼ ሁሉንም ነገር የኮቴ ከፍዬ ቪዛ ብቻ መመታት ብቻ ነው የቀረው። ሁሉንም ነገር ጨርሽ፣ ያለው እግዚአብሔር። ሰው አንተ ቃል አውጣልኛ። መቼ ነው የምትገቢው? ኤምባሲ ገብቼ ያለው። ፓስፖርት ፓስፖርት እዛ ነው ያለው። ታዲያ መተው ሊልኩልሽ እኮ ነው። ከወሰዱት እኮ ለጥፈው ሊልኩልሽ ነው። በቃ ቪዛ መተው ውጪ አሜሪካ ማለት ብቻ ነው የቀረው። ፓስፖርት ሁሉ ምን ማለት ነው የቀረው? እኔ አልልሽም። እንዴት ታዲያ እኔ ልበልሻ? ውጪ በቃ አሜን። ኢየሱስ ጌታ አሜን። እግዚአብሔር መንገድሽን ያቅ ነው። አሜን። በሄድሽበት ናሱ የናሱ ደጅ ብረቱ አሜን ይሰበርልሽ። አሜን። ይሁን አለ ሆነ። በኢየሱስም ይላልው ይህችም ቤተክርስቲያን ሆን አግዛታለሁ ቤት ህንፃ አግዛለሁ በኢየሱስ ስም። የእግዚአብሔር ሰው ይባርክ ጌታ አሜን። በኢየሱስ ስም ይባርክ፣ በቃ ጌታ ይባርክ። በጣም ማይተምታል። እሺ ተከናውኗል። ኢየሱስ በቃ አልቋል። አሜን ጌታ አይደል የጀመረው? አዎ ፓስፖርቱን አስለጠፈሽ ይዘሽ ነይ። አሜን ወድሻለሁ። አሜን እዛ ላገለግል እፈልጋለሁ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 በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ።